ከሁሉም የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የእነሱ ባህሪ እንደሆነ እናቃለን እና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ሀይሎች የተደራጀ ሰራዊት አይደለም። ነው ሰራዊት ይህ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ሀይሎች በአስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም ዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሽያ በቂ እያሰለጠን ነው ነው እያዘጋጀ ነው ነው ራሱን በራሱ መከላከል የሚችል ህዝብም አለን።